አሰላሙ አለይኩም ውድ ወንድምና እህቶች፣ ዛሬ ሁሉም ነገር የሚለወጥበት ቀን እንደሆነ ብነግራችሁ ውስጥ በቅርብ ጊዜ ውስጥ አይደለም፣ ግን አሁን። ምክንያቱም ዛሬ አላህ ስብሓነሁ ወተዓላ አስቀድሞ የጻፈልህን ውብ መንገድ ለመቀበል በመጨረሻ ተዘጋጅተሃል። ለረጅም ጊዜ ነገሮች መች ይሻሻላሉ? ይህን ጊዜ መች ይመጣል? ብለው ይጠይቁ ነበር። ምናልባት በትክክለኛው መንገድ ላይ መሆንህን የሚነግርህን ምልክት ግፊት የሆነ ነገር እየጠበቅ ሊሆን ይችላል። ይህ ምልክት ነው። በረጅሙ መተንፈስ ቢስሚላህ በለው እና ይህንን አስብበት። በችግር ውስጥ ተጣብቀ እንድትቆይ አልተፈጠርክም። የትኛውንም ሸክም ብትሸከም፣ የትኛውም ግርግር፣ የትኛውም ህመም ዘላቂ አይደለም። አላህ ሱብሓነሁ ወተዓላ የሚወዳቸውን ይፈትናቸዋል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የናፈቀህ ነገር ፈጽሞ ለአንተ እንዳልተፈለገ የደረሰብህም ፈጽሞ እንደማያጣህ። ወቀ ቡኻሪና ሙስሊም ዘግበውታል። ይህንን በጥልቀት አስቡበት። ሁሉም ነገር የሚሆነው በመለኮታዊ ጥበብ ነው። ለአንተ አሁን ምን ማለት ነው? ይህ ማለት ያለፉት ነገር ሁሉ፣ እያንዳንዱ ኪሳራ፣ እያንዳንዱ መሰናከል፣ እያንዳንዱ የብስጭት ጊዜ በጭራሽ ስህተት አልነበረም። ትምህርት ማሻሻያ በመለኮት ተሾመ ዝግጅት ነበር። አላህ Subhanahu Wa Ta'ala አልሐኪም ጥበበኛ ነው። እሱ ያዘጋጃል እና አሁን ዝግጁ ነዎት። ግን ትክክለኛው ጥያቄ ይሄ ነው። ወደዚህ ወደሚቀጥለው የተባረከ ምዕራፍ ለመግባት ፈቃደኛ ነዎት ወይንስ ፍርሃት እንዲከለክለ ትፈቅዳለህ? እንደገና ቀላል እንዳልሆነ አውቃለሁ። ብስጭት ገጥመዋል፣ በዝምታ ታግለህ ምናልባት አላህ Subhanahu Wa ህመምህን አይቶ ይሆን ብለህ ታስብ ይሆናል። እሱ ግን ያደርጋል። እሱ ሰሚዕ ሰሚው አልበሲር ተመልካቹ ነው። ወደ እርሱ የተመለሱትንም አይታዎች። ኢብኑ ታይምያህ ረዲላሁ አንሁ እንዲህ ብለዋል፣ ወደ አላህ የሚያቀርበህ ጥፋት እሱን ከምትረሳው ጸጋ ይበልጣል። ይህንን ጥልቅ እውነት አስቡበት። ጥፋት የሚመስለው ነገር ሁሉ እየመራ ቢሆንስ? በፍጹም ያልተሰበርክ ነገር ግን ታነጽ፣ በእምነት ጠንካራ፣ በመንፈስህ የበለጠ ጠንካራ ባትልስ? ሕይወትህን መለስ ብለህ ተመልከት። አልደረሰም ብለው ያሰቡትን ጊዜ ሁሉ አስቡ። ግን ያደርጋችሁትን በአላህ ችሎታ ነው። ይህ ከምታምኑት በላይ ጠንካራ ለመሆናችሁ ማረጋገጫ። ይህ በአላህ ፍቃድ ችሎታ ለመሆናችሁ ማረጋገጫ ይህም በተወኩል በአላህ ላይ መመካት ወደፊት ለመጓዝ ከመረጥክ ምንም ነገር እንደማይከለክል ማረጋገጫ። ኢማሙ አሸፊ ረዲያላሁ አንሁ እንዲህ ብለዋል፣ በመጨረሻው በመጨረሻው ነገር አትዘኑ። ያለፈውን ለወደፊት እንደማገዶ ተጠቅም። ወደፊት በተስፋና በእምነት የባራ እንግዲህ ንገረኝ፣ ምን ልታደርግም ያለፈው ነገር እንዲገልጽ ትፈቅዳለህ፣ ወይስ ይህንን አፍታ እንደ መለወጫ ነጥብ ትወስዳለህ? ምክንያቱም እውነቱ አንተ በአላህ ረዳትነት ይህን ማድረግ እስክትወስን ድረስ በእውነት የሚለወጥ ነገር የለም። ይህ መልእክት በልብ ከተሰማ አትቶ ይህንን መልእክት ውሰድ። እውነተኛ ዱዓ አድርጉ፣ በእርሱም ላይ ተግብሩ። በምትሰሩት ሁሉ ለኢህሳን ጥረት አድርጉ። ይህን ደግሞ ሌላ ሰው መስማት እንዳለበት ካመንክ ለራስህ አታስቀመጥ። ይህን ቪዲዮ ሸር በማድረግ ለሚቀጥለው ሰው እንዲደርስ ያድርጉ። አላህ ስብሓነሁ ወተዓላ ሁላችንንም ይምራል። ጀዛኩሙላ ኸይራ፣ አላህ መልካሙን ይክፈለን። አሰላሙ አለይኩም